ውድ የዛንሰር ሚዲያ ተከታታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። እንግዲህ ዛሬ በዛንሰር ሚዲያችን ወቅታዊ ጉዳይ በሆነው ዙሪያ በብፁ አቡነ ገብርኤል በስቅለት ዕለት በፍኖተ ጽድቅ ሚዲያ ላይ ባስተላለፉት ትምህርት ብዙ የቤተ ክርስቲያን ሊቃውንተ መምህራን፣ መምህራነ ወንጌል ሁሉም ምላሽ የሰጡበት ነው። ይህ ድምፅ የቤተ ክርስቲያን ድምፅ አይደለም። ይህ ትምህርት የምንፍቅና ትምህርት ነው። ቤተ ክርስቲያን በዚህ ዙሪያ እንደዚህ ብላ አታስተምርም በሚል ሁሉም ምላሻቸውን እየሰጡ ነው። ይህ ድምፅ የምንፍቅና ድምፅ ነው በማለት እንደውም በትላንትና ዕለት ሚያዝያ 15 ቀን 2017 ዓ ም ቅዱስ ሲኖዶስ በዚህ ጉዳይ ላይ ስብሰባ አድርጎ ነገሮች ሁሉ ተመርምረው ውሳኔ እንዲሰጥባቸው ለሳምንት ሚያዝያ 22 ቀን ዕለተ ሮብ 2017 ዓ ም መልስ እንደሚሰጥበት እንግዲህ በትላንትናው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሕዝብ ግንኙነት መምሪያ መግለጫ ሰጥቷል። በዚህም ጉዳይ እንግዲህ መምህራችን ዲያቆን ሄኖክ ሃይሌ ዝምታቸውን ሰብረው በራሳቸው የፌስቡክ ገጽ ላይ ይህንን ምልክት አስፍረውልናል። ይህንን ቪዲዮ የምትመለከቱ ኦርቶዶክሳውያን ይህንን ቪዲዮ ላይክ በማድረግ በኮሜንት ላይ ሀሳባችሁን በማስፈር እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችንን እናስተላልፋለን። መምህራችን ዲያቆን ሄኖክ ሃይሌ በራሳቸው የፌስቡክ ገጽ ላይ እንዲህ ሲሉ ሐሳባቸውን አስፈረዋል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው፣ ትላለች ማያንጀሎ ብለው እንግዲህ ዲያቆን ሄኖክ ሃይሌ የጽሑፉን መጀመሪያ ሐሳብ አድርጎታል። ይህንን ጽሁፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመለከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ እለጥፌዋለሁ ይለናል መምህር በሚናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋም። ነገረ ሃይማኖታዊ መልስ ከበቂ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለውን ልበል ይለናል። ፍኖተ ድድቅ እንግዲህ ፍኖተ ጽድቅን ፍኖተ ድድቅ የሚብሎ ነው ያሰፈረው። ፍኖተ ድድቅ የሚባል አባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ። ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ሃባሎ ገደላ እየይት ጋኡ አንስርት በድን ባለበት በዚያ አሞሮች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሠረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወቅሶ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይስ የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድድቅ አዳራሽ ሲያስጨበጭቡ ሰማል። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰንብተናል። ዐይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ፣ ከአሁን አሁን በልሳነ ለፈለፉ ብለን በስጋት የምናያቸው ምሁር ለመባል። የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰለበቱ ያሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ቃላት ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አለውን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጰጰሱ ምንም አይኮንም ዐይነት አመለካከት ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀሙ ይገባዋል። በሦስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን ይህንን ለመለየት ጵጵስናቸውን ፈርታ አታውቅም! በወላዲታ አምላክ ነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አይገባም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ ሞለቁ አይቀርም። እንደ ተራ ስሕተት ይቅርታ እንዲጠይቁ አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም ይለናል ሄኖክ ሃይሌ። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ብሎ ጽሑፉን በዚህ ዘግቶታል። በመጨረሻም ርጉመ ይኩን ዘይረግመኪ ወቡሩከ ይኩን ዘይባርከኪ ነገራተ ክልኤ ኢየርስዓ ልብኪ ብሎ ጽሑፉን ዘግቶልናል ዲያቆን ሄኖክ ሃይሌ፣ ሚያዝያ 15 2017 ዓ.ም። እንግዲህ በጽሁፉም ላይ ጠንከር ያለ ውሳኔ ከቅዱስ ሲኖዶስ ከቀኖና ጋር እንጠብቃለን ብሎ በደንብ አጽኖት ሰጥቶበታል። እኛም ኦርቶዶክስ ምዕመናን ይህንን ውሳኔ ከቅዱስ ሲኖዶስ እንጠብቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቀጣይ የሚኖሩ ነገሮችን እንግዲህ እንድትከታተሉ ይሁን። ዘንሰር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሆኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን።